ኩራት የሚለኝ አንተ ስላለኸኝ የቅርቤን የኔ አለኝታ የምትጠብቅ የኔን ደስታ የምጠብቅ ያንተን ፌስታ ያስከፋኝን የምታርቅ ያጣውትን እንዳገኘው የምትፈልግ ሁሉም መርሻ የኔ ምስል የኔ ሥጋ ቅምሻ ወንድም ብቻ ያነሰብክ ጓደኛ የሆነ ልቤን የምታጫውት ጓዴና ወንድሜ፣ ለአንተ ባጣ ምኑን ምን ላድርገው፣ ስሜን ውሰድ፣ ስምህ ከኔ እኮ ነው። የእኔ ኩራት የምሥራች ኑርልኝ እንድኖር፣ ያለአንተ ይገባማ አንዱ ትርጉም መኖር የኔ ኩራት የምስራች ምስር ብላ ስማ ይህን አዋጅ ታድያለሁ፣ ወንድሜ ነህ የኔ ወዳጅ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁ በያላችሁበት ሰላማችሁ ይዛል። ደናናችሁ ወይ እኔ ውድ ነ የተከበራችሁ ቤተሰቦች፣ ደናኛው ትንሽ ጉንፋን ነው። እኔ ጉንፋን እጃ አልሰጥም። ድምፄም ተቀይሮ ያ የ35 ዓመት ሽማግሌ ነው የመሰል። ግን ይሄ ነገር በትኩስ ነገር ይጠፋል እያስባለሁ በሻሂ በአትሜት። አትሜት እንኳን አልጠጣ። በአትሜት የሚጠጣ አንተና አራስ ነ ወይ ደግሞ የወለደ ወንድ ልጅ አይጠጣም። ዳናናናችሁ ያ ትንሽ ዘና ላርጋችሁ ብዬ ነው። ምክንያቱም ዛሬ በጥሩ ነገር ነው እመጣለሁ ብዬ ያስብኩት። ወይም ደግሞ ዛሬ በዚህ ቪዲዮ የመጣሁበት ምክንያት ጥሩ ነገር ይፈጠራል ብዬ ራሴ ላስደስት ደስት ነው። እናቴ እንደዚህ ትለኝ ነበረ፣ ከቤት ስትወጣ ጸሌ ወጣ አመስግነ ወጣ። ወይ ደግሞ የሆነ ችግር ሲያጋጥም ባህላዬ በቃ ችግሩን እንዳልተፈጠረ አድርገህ መሄድ። ምክንያቱም ችግር ከተፈጠረ ካማረርክ የሚቀርብህ ሳይጣን እንጂ እግዚአብሔር አይደለም ማለት ነው። ካመሰገንክ የሆነ ነገር እንቅፋት ሲመጣ እግዚአብሔር ይመስገን ማለት የሆነ ለሁሉም ነገር እግዚአብሔርን ካመሰግን የሚቀርብህ እግዚአብሔር ነው፣ ሳይጣን እየራቀ ይሄዳል። ትንሽ ተነከው ብለህ የምታማር የሆነ አንድ ብር ጠፍቶ የምታማር ከሆነ ሳይጣን ይቀርባል ትለኛለችና በዚሁ አጋጣሚ ልንገራችሁ፣ ይሄ ነው ዛሬ ከቤት ሲወጣ ጸልየ ነው የወጣው ያው በቃ ደስተኛ ሆኜ ነው የወጣው ምክንያቱም እንዳልኳቸው ያው ውሎ ወይም ያማረ እንዲሆን ያሰብኩት ነገር ስኬታማ እንዲሆን እግዚአብሔር እንጂ ሰይጣን እንዲቀርበኝ ስለማልፈልግ ማለት ነውና። ዛሬ እንግዲህ ቤተሰቦች በአንድ ነገር መጥቻለሁ። ያው ይሄን ነገር ሁሌ እንደምላችሁ እናንተ ይሄን ነገር ትፈልጉታላችሁ ብዬ አስባለሁ። ምክንያቱም ይህ ነገር ብዙዎቻችን የምንፈልገው ነገር ብዙዎቻችን የሚያስደስት ነገር ነው። አውቃለሁ በጣም የተጨነቃችኋል። እርሱ ዛሬ እናንተን ደስ ይላችኋል ብዬ አስባለሁ። እንግዲህ ይህን ሁሉ ነገር እምነግራችሁ እኔ ከፈጣሪ ጋር ወይ ደግሞ ይህን ነገር የሚያስተካክለው እኔ ባስበው የሚያስተካክለው ግን እግዚአብሔር ነው፣ እና ለሁሉም ነገር እንግዲህ እግዚአብሔር ይመስገን እያልን ዛሬ ጉዟችን እንቀጥላለን ማለት ነው። ሁሉም ነገር እኛ እናስባለን፣ የሚፈጽመው እግዚአብሔር ነው እና እግዚአብሔር ይጨምርበት የዛሬውን ጉዳይ የዛሬውን ውሎን ማለት ነውና እና እንግዲህ ዛሬ ቤተሰቦች ወንድሜን ላስፈተው ነው ማለት ነው። እንዴት ነው የማስፈተው? ያው የዋስ ጥያቄ ጠይቀን የዋስ መብት እንዲከበርልን አድርገን ነበረ። እሱ ደግሞ ተፈቅዷል። ነገር ግን ዋስ የሚሆን ሰው አጠን ስለነበረ ያው በገንዘብ ደረጃ ነበረ የሚሆነው። እሱ ደግሞ በገንዘብ ደረጃ ዛሬ ሂደን የምንፈጽም ይሆናል ማለት ነውና ይሳካ፣ ላይ ሳካ መድኃኒዓለም ነው የሚያውቀው። ምናልባት እኔ አሁን እንደዚህ ዛሬ አሁን እኔ ራሴ ለማስደሰት እየሞከርኩ ነው። ለምን ምናልባት ከተፈታ ደስተኛ እንደሆነ ማለት ነው እና ከዛ ውጭ ደግሞ ብዙዎቻችሁ ትናንትና በተለቀቀው ቪዲዮ ግርጌ የተጋባችሁ ሰዎች አላችሁ እና በዚሁ አጋጣሚ እኔ አንድ ነገር ልንገራችሁ ቤተሰቦች፣ ይሄ ካሜራማን ይሄን ቪዲዮ የሚቀርጸው ካሜራ ማናችን የሁላችንም ካሜራማን ነው። በመጀመሪያ እኔና መሲ ዩቲዩብ ቪዲዮ ስንጀምር ማለት በቃ ስለ ህይወታችን፣ በእኛ ህይወት እንዲማሩበት ብለን ቪዲዮ ለማስተላለፍ አሰብን። ከዛ በቃ ለምን ካሜራማን አምጥተን አንቀርጽም? እኛ ሪል ፕራንክም ስንሰራራ፣ ሪል ህይወታችንም ሲደርስ የሆነ ነገር እሱን ለእናንተ ለማስተላለፍ ነው። ስናዝንም ስንደሰትም፣ ሁሉን ነገር ለእናንተ ለማስተላለፍ ስለዚህ፣ ካሜራማን ለማንም እንዳያዳላ አስማል ነው ያው የምሬ ነው። በቤተክርስቲያን ደረጃ ነው ያስማል ነው። ካሁን በፊትም ካሜራማናችን ወጥቶ ምላሽ ሰጥቷል። በዚህ ጉዳይ እኔ የሆነ ሰዓት ላይ ሰው ጋር ተጣልቼ በነበረበት ሰዓት ልጅ ሲመታኝ ካሜራ ካሜራማኑ ለምንድን ነው ዝም ያልከው የሚል ጥያቄ ተጠይቆ ነበር አይደለ እና እሱ ወቶ ተናግሯል። ቃል አስገብተናል። እና ምላሽ ፈልጌ ነው ካሜራማናችን። እኛ ቃል አስገብተናል፣ ቃል ስለገባልን እኔ የፈለኩትን ቪዲዮ ሰራለሁ ይለቀዋል ማለት ነው ማለት እኔ እንደዚህ አይነት ነገር እንደዚህ ነገር ሁኛለው በቃ እንዴ ብላ አስተላልፍልኝ ስለው ይለቀዋል ማለት ነው። እ መሲም እንደዛው አሁንም ወንድሜ ተጨምሯል ወንድሜም እንደዛው ማለት ነው። ስለዚህ ቤተሰብ ካሜራማናችን ቃል ገብቶልናል ማለት ነው በዚህ ጉዳይ። እና ትናንት ነው የተደቀቀው ቪዲዮ ምንድን ነው? እኔ መናገር የፈለኩት ነገር ምንድን ነው? የሆነ ጊዜ ላይ ነው ቀኑ መናገር አልፈልግም ግን የሆነ ጊዜ ላይ እኔ ወደ ሳውዲ የመሄድ ሀሳቡ ነበረኝ ነው ያልኩት እንጂ ሳውዲ ሊሄድ ነው አላልኩም። የሆነ ሰዓት አእምሮዬ በጣም ስለተጨናነቀ ስለተቸገርኩኝ በቃ ራሴን ለመለወጥ ስደት መሄድ አለብኝ ብዬ አስቤ ነበረ እንጂ በአሁኑ አሁን ባለሁበት አይደለም ልሄድ ነው ያልኩት። እና ብዙ ሰው እንደዚህ የተረዷዋለ ይመስለኛል። መግቢያው ላይ ልጁ የለቀቀ ቪዲዮ ያንን አስገብቶ መሰለኝ። እና ሙሉን እስከ መጨረሻው ብታዳምጡት ደስ ይለኛል። ቤተሰቦች የምር እኔን የምትወዱኝ የምታከብሩኝ ከሆነ ቪዲዮ እስከ መጨረሻው የምር ማለት ምጠሉኝ ብትሆኑ እስከ መጨረሻው ይት ምትወዱኝ ሆናችሁ ደግሞ እስከ መጨረሻው ይት። እና ያው ከካሜራማኑ ችግር ነው ያደረገው ነገር እሱ ምናልባት ሳውዲ አረቢያ ይሄዳሉ ወይም ስደት ይሄዳሉ ቢሆን ወደፊት አመጡት ሊሆን ይችላል። ግን መጨረሻውን ብትሰሙት እንደዛ አልነበረም ብላችሁ ፈልጌ ነው። ለማንኛውም ቤተሰብ ሁላችሁ ኦርቶዶክስ ሆናችሁ ጸልዩ፣ ሙስሊም ሆናችሁ ደሞ ድዋ አድርጉልኝና፣ አይ አንድ ነገር ልንገራችሁ ሁሌም የምናገረው ነገር በመፈተኔ እኔ አላማር ምናልባት አልባት ይሄ የሚያልፋ የምር ቤት ቁጭ ብለን ከና ከናታችን ቤት ሂደን ይሄን ነገር በደንብ የምናወራው ይሆናልና ከዛ ውጭ ደግሞ የደወላችሁ ተሳናኝ ሰዎች አላችሁ፣ በቃቤ እኛ እንደዚህ እንደዚህ ደርሶብን ያቃል። የምር እኔ ከአሁን በፊት ነው ነግሬያችኋለሁ። የሆነ ልጅ እንደውም ደውሎ የነገረኝ በቃ የደረሰበት ነገር ተስፋ የሚያስቆርጥ ነው፣ ግን አሁን ላለሁበት ስኬቴ እዛ ጋር የተፈተንኩት ነው ብሎኛል። እና አሁንም ቢሆን ተስፋ አልቆርጥም፣ ምንም ነገር ቢፈጠር ሁለም ቢሆን ወደፊት እና የሚሄደው ዛሬ ከኤርሚ ነው ኤርሚን ታውቁታላችሁ ብዬ አስባለሁ። ፀጉር ጨበረ ያም ልጅ ነው እና እሱ ጋር ነው የምንሄደው ማለት ነው ወደ ወንድሜ፣ እሱንም ደውዬለት ና ምናምን ነገር ነው ያልኩትኝ። ወንድሜ እንደማስፈተው አውቋል እና ያው ቪዲዮ ላይ መግባት የማይፈልግ ሰው አለ ማለት እንዲፈታ ያደረገው በገንዘብ ጉዳይ ነው፣ ግን እሱ አብሮ መኖር ስላለበት ማለት ነው ዋስ የሚሆነው ሰው እሱ ቪዲዮ ላይ መግባት ስለማይፈልግ ነው። ኦ ኤርማ ኤርማ ኤርማ እንዴ ነው ሰላም እንዴ ግን ጊዜ በቃ ካሜራ እንደ በጣም

እንዴ አብራችሁ የዛኔ እኮ ነበረች እንትን አትልም ነበር አሻማ አጠራትም ነበር ማለት፣ በደስታችሁም ጊዜ ቢያንስ አብራችሁ አይ አሻማ ስለሷው ለኔና ሷኩ ያለንበት ሁኔታ ታውቃለህ። ጨርሰናል። አብዚ ይገባኛል፣ ግን ቢያንስ እንኳን በቀደም በቀደም ዕለት ደውላ ምናምን ነገር አንተን ስላስመጣች ገብቷል። ለአንዳንድ ነገር ሲታሰርም ስላዘነች ነበር ሲፈታም ብትኖር አልሰማችም። ሰምታለች። ደውላላ ነበር አሉ። አልደወልኩ እና ኔል ደውል ነው አይ እንዳደውል አይ ኤርሚ ኮይሊንገርስ አሁን ወንድሜና አለመሳሰሯን በምን ታውቃለህ? ነገር እኮ ነው የተጣራ ፍሬ ነገር አለ። ያን እኮ ያን እኮ ወንድሜ የዛኔም እኮ ተነጋግረን ነበር። ያን ነገር እሷ እንዳላረገች እኔ መቶ ፐርሰንት እርግጠኛ ነኝ። ምክንያቱም እኔ ነኝ ስላየው አንተ ነኝ ስላየው ልጁ እኮ የዛኔ እኮ ነው ነኝ እኮ ባጃጅ ይዤ እየሄድኩ እያለ ስራ ከዛ ይዘውት ሲሄዱ ቪዲዮ ላይም ስላየሁት የሆነ ጊዜም ስላስተዋወቀኝ ስላወቁት አቁሜ ሁላ ልጆች ሁሉ የያዝኳቸው ልጆች አረ ምን ሆኑን እስከሚሉ ድረስ ነው ስከተል የነበረ ወንድሜ ነውና አይነት ነገር ብያቸውና ከዛ ነው ለእሷ ደውዬልህ ላንተ አንተና አንድ ክሊያረገች እና የዛኔ ደግሞ እንደዛ ተጨንቃ ስለነበረ አሁንም ሲፈታ ቢያንስ ደስታ አብረህ እንትን ብትል አሪፍ ነበር። አስተያየት ነው። አላቅም፣ ልክ ነህ። ግን ደግሞ ይሄ ነገር አያስፈልግም። ለምን እኔ አሁን ወንድም የገባበትን ነገር ከወጣ በኋላ ብርም ስለምናጣራ እሷ እጇ ከሌለበት ጥሩ። ግን ደግሞ ሌላ አለ። እኔ እና ያልጨረስነው ነገር አለ ማለት ግልጽ ያላረገች ይሄ ነገር አለ። ሶ እዚህ ጋር እኔ እና እሷ ግንኙነት አቁመናል። ሲቀጥል ደግሞ አሁን ድጋሜ በወንድም የመጣው ነገር የብዙ ሰው ማሳብ፣ ከብዙ ሰው የምሰማው ነገር የእሷ እጅ እንዳለበት ነው። ሶ እኔ አልፈርድም። አትፍረዱ፣ ይፈረድባቸዋል ይባላል። ግን እሷ ልትሆን ትችላለች የሚለው ነገር አሳቡ ስላለ ጣራ አይመስልም። አጣርተን ከዛ በኋላ ስለ እሷ ያለውን ነገር ሌላ ጊዜ የምንወራበት ይሆናል። ካልሆነ ደግሞ መቶ ትችላለች። እንግዲህ እንደዚህ ነው እንደዛ ነው ብዬ ልጨቀጭቃቸው አልችልም። የዛኔም በጣም ነው ያናደዳችሁ። በነገራችን እኔ አሁን ማለት ብዙ ነገር አሳልፋችኋል ና አሁን ቢያንስ ደስታችሁን አብራችሁ ምክንያቱም በዛን ሰዓት አብራኩር ኩር ስላዘነች ስላየዋት ነው ገብቷ አላል። አሁንም ደግሞ ልጁ ሲፈታ አብራችሁ ደስታችሁን አብራችሁ ብታከፍሉ እንትን ብትሉ አሪፍ ነው። ለእኔ ያው ደስ ይለኛል ብዬ በማሰብ ነው። ያው ደግሞ በሁለታችሁ መሀል እኔ እንግዲህ መግባት አልችልም። እኔ ብትስማማኝ አንተ እንደ በፊቱ በቃ አብራችሁ ብትሆኑ ደስታዬ ነውና ለዛ ነው ብትጠራት ብዬሽ ያሰብኩኝ እንጂ አንተ ያሰብከው፣ አይ አንተ ሙድ ትክክል ነህ፣ ይርማ ትክክል ነህ። ግን እኔ አሁን በዚህ ሰዓት እሷ መጣ ወንድሜ ስለተፈታ አይደል የሚያስደስተኝ ነገር፣ እኔ ወንድሜ እንዲፈታ ብቻ ነው። ስለዚህ እሷ ጋር ያለውን ጉዳይ ተወው ባናወራበት ደስ ይለኛል። ዛሬ ደስተኛው የሆነ ነው። አሁን እሷ ከመጣች ግርግር ይፈጠራል፣ ችግር ይፈጠራል። ታውቃለህ። ነገራትና ይሄ ነገር ሊፈጠር እኔ ወንድም ከመጣ ወደ ገጠር ነው የምትሄደው ማዘርጋት ይላል። እኔ ምናልባት እኔ ሊሄድ ይችላል ግን ወንድም አይመስለኝ። ምክንያቱም እስከ ተፈታ አንድ ሰው ሀገር መቀየር የሚችል አይመስለኝ ብዙ እንትን ካሜራ ይቻላል እንዴ? ፖሊስ ጣቢያ ላይ ያው አይቻልም። ባለፈውም እንዳልቀርጽ የመጀመሪያው ቀን ቀርጽ የነበረው ሁለተኛው ቀን ግን እንዳልቀርጽ ከልክ ይሆኛል በቻል ነው መጣን። አሁን ብዙ ቤተሰቦች እዛ እናርጋ ታዲያ፣ አሁን ዝም ብለን ከትናርገውና ለቤተሰቦች እንዲያውቁ ስለፈለክ ነው መሰለኝ አይደል? ስለዚህ አሁን ከታድርገ ነው ሂደን በባጃጅ ልጅ ልጁን ይዘን ነው መጣን። ከዛ ከልጁ ጋር ለምን አንቀርጽ ግን ከተቻለ እዛው ላይ ብናሳያቸው ሞክ አንተ ለሱ ወጥ አንተ መግባት ፈልጋለህ

ሐዘን ጭንቄን የሚያስረሳኝ የሚያኮራኝ በሄድኩበት የሚያጸናኝ ካዘንኩበት ወንድም አለኝ። ክፉ የሌለው ባንድ በቱ ወንድም አለኝ እኔስ ብርቱ። ጥፋቶቼን የያዘልኝ ጉድለቶቼን የሚሞላ ሊያበረታኝ ወንድም ያለ ከኔ ኋላ ወንድም አለኝ። እኔ ሲያዝን የማይተኛ ወንድማለኝ መልከ መልካም የእሱስ ነገር አይለካም። ተዋት በሎኛ አውቀዋለው ለእኔ ሲያዝን አየዋለው ለእኔ ሲያዝን አየዋለው አይኔ ሲያለቅስ የሚያብሰው ከእኔ ቀድሞ ሆድ ሚብሰው የመሳቄ ደስታ ምንጭ ፈገግታ መጋባቱ ወንድማለኝ እኔ ስብርቱ

ሰላም ያው ውድ የተከበራችሁ እና የተወደዳችሁ ቤተሰቦች፣ እንደተጨነቃችሁልኝ ቤኪ ነግሮኛል። አሁኔም እንግዲህ በአጋጣሚ ነው ወደዚህ ቦታ የገቡት። የሰው ልጅ ደግሞ የጠበቀው ነገር አይሆንም። አንዳንዴ ነገሮች የሆነ ቁፋት ይሆናል እና ታቃላቸው። የመጣሁበት ምክንያት ቤኪ መሲ ምክንያት በነበረው ነገር በዛ አጋጣሚ መጣሁኝ። ግን ነገሮች እንዳሰብኳቸው አልሄዱም ጭራሽ እኔም ሌላ ውስጥ ነው የገባሁት። አይደለም የእነሱን ችግር ልፋት አይቀርና እና ደግሞ ያው ቤኪ ወደ ማዘሯ ሄዶ ነበረ። በዚህ አጋጣሚ ደግሞ እሱ በጣም በፍጥነት ነው የመጣው። እና በቃ ሳይ ራሱ በጣም ነበር የደነክል። ምክንያቱም ማዘሯ ሰማ በጣም ከባድ ነበረ። እኔ ሁሉ አስብ የምና እንዴት ነው ምናም ብየጠየቅኩትኝ አያልሰማች ምናምን ነገር ነው ያለኝ። ያው እንግዲህ ሁን ደግሞ ያለውን ነገር እናወራለን ያው እኔ እንግዲህ ቤኪ ነግሯቸው የሆነ አለም ብዬ አስባለሁ። የገባሁበት ምክንያት አጋጣሚ መንገድ ላይ ሲሄድ የሆነ መሳሪያ ምናምን ይዛል ተውል ተጠቆሙብኝ ነው አፋፍሱ ምናምን ወደ ፖሊስ ጣቢያ አሰሩ። እንግዲህ አንዳንዴ የህግ አካል ሲሆን መከራከር ምናምን ማትችሉም ነው። ወደዚህ ከተባልክ ከፖሊስ ከሆነ ሽብደ ነው የምትሄደው እና በዚህ አጋጣሚ አስገቡኝ። አሁን ደግሞ ያው በዋስ ምናምን ቤኪ እንትምሮ ምናምን ወጣውኝ ያለው ነገር እንግዲህ ይሄ ነው። ለተጨነቃችሁ ልኝ እጅግ በጣም የከበረ ምስጋና ልኝ። አከብራችኋለሁ ወዳችኋለሁ። እና እኔ ነው እና ሁላችሁ እና እኔ ታስሬ ምናምን አላውቅም ከባሩ ምን ትላለች? ምን ተው። እራሱ በጣም የሚያስጠላ ነው። አረ ምን አለ ምቾት፣ ምን አለ ምቾት የለውም። ጭራሽ አየሩ አየሩ እራሱ ይናፍቃል። ውጪ ላይ ያለው አየሩ ይናፍቃል። ያው በስተትም ቢሆን ከዚህ በኋላ መጥፎ ለደንብ ዛሬ አምስተኛ ቀን ቀን መቁጠር እራሱ። አጋጣሚ ደግሞ ከገባ እዛ ቦታ ላይ ቶሎ መውጣት ፕሮሰስ አለ ማለት ነው። በዋስም ቢሆን ካለበት ሁኔታ መውጣት ነው ዋና የሚያስፈልገው። ወደፊት ደግሞ ያው ነፃነትን እንትን ሲሉ ንጹሕ ሲያቁ ሙሉ ለሙሉ ትፈታለ። በዋስም ቢሆን አሁን ላይ ካለበት ሁኔታ መውጣት ነው የሚፈለገው፣ እና ችግር የለውም። አሁን ደስ ብሎናል። በዚሁ አጋጣሚ ያው ቅድም ስነግረው ነበር። ለቤኪ ሲመጣ ደስታችን እንድትካፈል ጥሩ ነበር። ደስ ላይ ነበር ና ያለው ሁለቶች ሁኔታ እንግዲህ እሱን ፍላጎት የለውም እና ምንም ማድረግ አልችልም። መንገድ እንነግራታለን። ከአንተ ጋርም ሰላም ስለሆነች ማግኘት ትችላለህ። ሰላም ማለት ትችላለህ። ምክንያቱም ብዙ ተጨንቃለች እና እንግዲህ ፋሚሊ በጣም ደስ ብሎናል። እንግዲህ ዛሬ ወንድሙ ተፈቷል። የቤኪ ያው የእኛም ወንድማችን ነው። በጣም ደስ ብሎናል። እንግዲህ መጨረሻውን ያሳምርልናል ያሳምርልን። እንግዲህ ሁላችሁም ቤተሰቦች በሀገር ውስጥም በሀገር ውጭ ያላችሁ ለተጨነቃችሁን፣ ላሰባችሁልኝ በሙሉ እግዚአብሔር እናንተ የሚያሰባችሁትን ያሳካላችሁ። የምር በጣም መልካም መልካም ቤተሰቦችን ያፈራ ነውና እና እኔ በዚህ ሰዓት በጣም ችግር ውስጥ ነበር የምገባው ግን እናንተ የመሰለ ቤተሰብ በዚህ ሰዓት ስላለኝ ነው አሁን ላይ እንደዚሁ የሚገኘው እና ከልብ አመሰግናችኋለሁ። የብዙቻችሁ ጸሎት፣ የብዙቻችሁ ድዋ ዛሬ ወንድም ይወጣል ማለት ነው እና ዛሬ እኔ ይሳካል ብዬ አላሰብኩም

ጓደኛ የሆነ ልቤን የምታጫውት ጓዴን ነው ወንድሜ። ለአንተ ባጣ ምኑን ምን ላድርገው? ስሜን ውሰድ ስምህ ከኔ እኮ ነው። የእኔ ኩራት የምስራች ኑርልኝ እንድኖር ያለአንተ የገባማ አንዱ ትርጉም መኖር የእኔ ኩራት የምስራች ምስር ብላ ስማ ይሄና አዋጅ ታድያለሁ ወንድሜነ የኔ ወዳጅ።